ታላቅ የምስራች በመላው ዓለም ላይ እንዲሁም በኢትዮጵያ በሀዋሳ እና አካባቢያ ላይ የምትገኙ ቅዱሳን በሙሉ ከፊታችን መጋቢት 13 ዕለተ ቅዳሜ ማለትም ነገ ቅዳሜ በአይነቱ ልዩ ለታመሙትና በተለያዩ ችግር ውስጥ ለሚገኙ የሚጸለይበት ቀን ይሆናል። በእለቱ ወንጌል በሃይል ይሰበካል። ለታመሙት ይጸለያል። በአጋንንት እስራት ላሉት መፈታት ይሆናል። ጌታ ከተጋባይ ዘማሪያን ጋር አብረን የምናመልክ ይሆናል። በእለቱ የቤተ ክርስቲያኒቱ ባለራዕይና መስራች የሆነው የእግዚአብሔር ሰው ነቢይ ተሜ በስፍራው በመገኘት የእግዚአብሔርን ቃል ያካፍሉናል። ሁላችሁም ተጋብዛችኋል። አድራሻችን ሀዋሳ ዳቶ ሳውስ ቆጪውን አለፍ ብሎ ካለው ዋርካ 50 ሜትር ከፍ እንዳሉ ያገኙናል። ለበለጠ መረጃ በስልክ ቁጥሮቻችን በ0919253423 እንዲሁም በ0916572502 በእነዚህ ስልክ ቁጥሮቻችን በመደወል ያገኙናል። ሁላችሁም ተጋብዛችኋል። በያላችሁበት ሰላማችሁ ብዙ ይሁን። ሻሎም